በአፍሪካ ሳቫና ውስጥ አንዲት እናትና ግልገሎቿ ይገኛሉ። ጠዋት ላይ አብረው ሲያሳልፉ በድንገት የአዳኝ እንስሳ ድምፅ ይሰማሉ። ከጥቂት ጊዜ በኋላ አንበሳ ብቅ ብሎ ወደ አቦሸማኟ ሲሄድ እርሷም ግልገሎቿን ለማዳን ስትል ለማንበት ትሸሻለች። ፍጥነት ቢኖራትም በሌሎች አንበሶች ተገባ። ከጥቂት ጊዜ በኋላ በቡድኑ ጥቃት ተቃጥሞታለች። አዳኞቹ ያለምንም ፍንጭ ይወጣሉ። ግልገሎቹ ጥቅጥቅ ባለው ጫካ ውስጥ ይለያያሉ። ከግልገሎቹ አንዱ ሌሊቱን ሙሉ ይጓዛል። በመጨረሻም በመንገድ ላይ ይደርሳል። እዚያም በመኪና ሊመታ ሲል ፒተር የተባለ እና የአሽከርካሪው ልጅ በጊዜ ሊደርሱ ችለዋል። ትንሹን እንስሳ ብቻውን ሲያይ እናም ለማዳን ይወስናሉ። ሁሉም ብዙም ሳይቆዩ የአቦሸማኔ ግልገል መሆኑን ይረዳሉ። እና ፒተር አንድ ቀን ወደ ጫካ መመለስ እንዳለበት ለዜን ይነግረዋል። ቢሆንም ልጁ ከግልገሉ ጋር በጣም ይቀራረብና ወደ ጫካ ለመመለስ እስኪችል ድረስ ለማሳደግ ይወስናል። በሚቀጥለው ቀን ፒተር እና ዜን ትንሹን ግልገል ወደ እርሻ ይወስዳሉ። እዚያው ሌሎች የተተዉ እንስሳትን ያሳድጋሉ። እዚያ እንደደረሱ ዜን ለእናቱ ያስተዋወቀዋል እናቱም ዱማ ብላ ትሰይመዋለች። ብዙም ሳይቆይ ግልገሎቹ የቤተሰቡ አካል ይሆናሉ። ወራት እያለፈ ሲሄድ ዱማ ያድጋል እና በጣም ፈጣን ችታ ይሆናል። ከዚህ ጋር ተያይዞ ፒተር ዜንን ገለልተኛ ልጅ እንዲሆን ያስተምረዋል። መኪና መንዳትን፣ ሁሉንም አይነት ነገሮችን መስራት መጠገንን ያስተምረዋል። በዚያን ጊዜ አንድ ቀን በእርሻ ቦታ ላይ እየሰሩ ሳለ ፒተር በጤና ጦት ይሰማውና ይወድቃል። ወዲያውኑ ወደ ሆስፒታል ይወሰዳል። ከጥቂት ጊዜ በኋላ ወደ ቤቱ ሲመለስ ከባለቤቱ ጋር ይገናኛል እና ጤናው የተሻለ ይመስላል። አንድ ጠዋት ወጣቱ ቺታ ምን ያህል በፍጥነት መሄድ እንደሚችል ለመሞከር ከልጁ ጋር ይሞክሩታል። በዚህም ፒተር ዜንን ከጎኑ አስቀምጦ በሞተር ሳይክሉ መንገድ ላይ ይጋልባል ልጁ ሁሉንም በካሜራ ይመዘግባል እና ዱማ በቀላሉ ሲቀድማቸው ያያል ቺታው ከ50 ማይል በላይ በሰዓት ይደርሳል ወደ ቤት ሲመለሱ ክሪስተን ልጇን በትምህርቱ ትረደዋል ነገር ግን በድንገት ማልቀስ ትጀምራለች ልጁ ምን እንደተፈጠረ ይጠይቃታል ነገር ግን እናቱ ትሸሽጋለች እና መጽሐፍ ማንበቡን እንዲቀጥል ትጠይቀዋለች በሚቀጥለው ቀን ዜን እና ዱማ በዛፍ ቤት ውስጥ እየተጫወቱ ሳለ ፒተር እንዲገባ ይጠይቅና ልጁ ጓደኛውን ለመሰናበት ጊዜ እንደሆነ ይነግረዋል። ዱማ ጎልማሳ ችታ ሊሆን እንደሆነ፣ ወደ ትክክለኛው ቤቱ ወደ ጫካ መመለስ እንዳለበት። ዜን ጓደኛውን ለመተው እምቢ ይላል። ነገር ግን ፒተር መደረግ እንዳለበት አጥብቆ ይናገራል። ከዚያም ፒተር አንድ ካርታ ያሳየዋል። ቺታው በሰላም መኖር ወደሚችልበት ከተራራው ባሻገር ወዳለው ሸለቆ ይጠቁማል። ፒተር በሚቀጥለው ሳምንት በሸለቆ ውስጥ የመጨረሻውን ቀን ከዱማ ጋር እንደሚያሳልፍና በተቻለ መጠን እንደሚዝናኑ ቃል ይገባል። ምንም ምርጫ የሌለው ልጁ ያን ጊዜ እስኪነቃ ይጠብቃል። ነገር ግን አንድ ምሽት ዜንና ዱማ በአምቡላንስ ድምፅ ይሰማሉ። ልጁ ምን እንደተፈጠረ ለማየት ሲሄድ ክሪስተንን ያገኛል። እሷም አባቱ በጤና እጦት መባባሱን እየነገረች ልጇን ታቅፈዋለች። በሚያሳዝን ሁኔታ ፒተር በህመ እና በሚቀጥለው ቀን በቀብር ሥነ ሥርዓቱ ላይ ዜም ለወዳጅ አባቱ የመጨረሻ ጊዜ ይሰናበታል። ከዚህ ኪሳራ በኋላ የሚቀጥሉት ቀናት ቤተሰቡ ከአዲስ እውነታቸው ጋር ለመላመድ ሲሞክሩ በጣም አስቸጋሪ ይሆናል። ክሪስተን ልጇን ለማነጋገር ስትሞክር ነገሮች እየባሱ ይሄዳሉ። እናም ፒተር ከእንግዲህ ከእርሱ ጋር ስለሌለ የእርሻ ቦታው ሂሳብ እየተከመረ ስለሆነ እርሻውን ተከራይቶ ለጊዜው ከአክስቱ ጋር ለመኖር ወደ ዮሐንስ በር ከተማ መሄድ እንዳለባቸው ትነግረዋለች። ዜን ግን የቅርብ ጓደኛውን ለመተው ምንም ፍላጎት የለው። አደጋውን ቢያውቅም ክሪስተን ዱማን ለመውሰድና ተፈጥሮ ጥበቃ ባለሥልጣን እስኪወስደው ድረስ ለመያዝ ወሰነ። በመጨረሻም የመጓጓዣ ቀን ይደርሳል እና የቤተሰቡ የአክስት ግዌን ቤት ይደርሳሉ። አክስት ግዌን ችታውን በቤቷ ውስጥ በማየቷ ብዙም ደስተኛ አይደለች። ክሪስተን ዱማ ጥሩ ባህሪ የሚያሳይ ቃል ትገባለች እና በሚቀጥለው ቀን ጠዋት ዜንን በአዲሱ ትምህርት ቤት ትጥልና አዲስ ስራ ለመፈለግ ትወጣለች። በዚህ መሀል ዱማ ቦታ ለመውሰድ ይሞክራል ነገር ግን ፖሊሶቹ ጭታውን ከልጁ ጋር አይተው ከኋላው ይሄዳሉ። ሁለቱም በፍጥነት ይሸሻሉና በመናፈሻ ውስጥ በመደበቅ ፖሊሶቹን ማምለጥ ችለዋል። አካባቢው እንደተረጋጋ ሁለቱም ወደ ሩቅ ቦታ ይሄዳሉና ና ዜን ትልቁ ከተማ ለዱማ አስተማማኝ ቦታ እንዳልሆነው ይረዳል። ከዚያም ልጁ ዱማን ወደ አዲስ ቤቱ ወደ ሸለቆ ለመውሰድ የአባቱን እቅድ ያስታውሳል። ጓደኛውን ለመርዳት ወስኖ ከዱማ ጋር ወደ እርሻ ይመለሳሉ። የአባቱ ሞተር ሳይክልና የድሮ ካርታውን ወስዶ በመንገድ ላይ ይሄዳሉ። ከሰዓት በኋላ ሞተርሳይክሉ ሳይክሉ ጋዝ አልቆበት ባዶ መንገድ ላይ ይቆማሉ። ከነሱ ጋር አንድ የውሃ ጠርሙስ ብቻ ይገኛል። ዜንና ዱማ ሞተር ሳይክሉን እየገፉ ይሄዳሉ። ከፊት ለፊታቸው የተከሰከሰ የአውሮፕላን እስኪደርሱ ድረስ። ልጁ እዚያ ለማደር ይወስናል እና ከቀኑ መጨረሻ ላይ በአውሮፕላን ውስጥ ይተኛል። ዱማ ግን ይጠብቃል። ሌሊት እየቀረበ ሲመጣ አድማሱ ላይ አንድ ተጓዥ ሲቀርብ ችታው ያያል። ሰውየው ሞተር ሳይክሉ በምድረ በዳ መካከል አይቶ ሊሰርቀው ይሞክራል፣ ነገር ግን ጫጫታው ዜንን ያነቀዋል። ልጁም ማን እንደሆነ ይጠይቀዋል። ዱማ ከጥቂት ጊዜ በኋላ ከጎኑ ይገለጥና ተጓዡ በመገረም ራሱን ለመከላከል ቢላዋ ያወቃል፣ ነገር ግን ዜን ጭታው ከእርሱ ጋር እንደሆነና እንደማይጎዳው ይነግረዋል። በዚህም ተጓዥ ራሱን ሪፕ ያስተዋውቃል እና ወደ ደቡብ ክልል እየሄደ እንደሆነ ይናገራል። ዜን ወደ ምዕራብ እንደሚጓዝ ይናገራል እና በውሃ ምትክ በሞተር ሳይክሉ የሚሳፈር ለሰውየው ቃል ይገባል። ሪፕ ይቀበላል እና የቤት እንስሳውን ማቻካ የተባለውን ትንሽ ጋላጎ ያስተዋወቋል። አሁን በምድረ በዳው መውጫ መንገድ ማግኘት አለባቸው። ኦህ ሲቀድ ልጁ ፓራሹቱን ከእንጨት ጋር በማሰር እንደ ጊዜያዊ ሸራ እንዲያገለግል ከሞተር ሳይክሉ ጋር ያያይዘዋል። ለዚህ ምስጋና ይግባውና ሞተር ሳይክሉ በነፋስ ኃይል በፍጥነት መሄድ ይጀምርና ቡድኑ ሙሉውን የደረቅ መሬት በአጭር ጊዜ ውስጥ ያቋረጣሉ። ከዚህ በኋላ ሪፕ ተጨማሪ ውሃ ፍለጋ ይወጣና ከጥልቅ በታች ወንዝ እንዳለ በሚያምንበት አንድ መሬት ያገኛል። በመጨረሻም ለቀረው ጉዞ የሚበቃው ውሃ እስኪያገኝ ድረስ ይቆፍራል። ይህ ቢሆንም አሁንም የሚበላ ነገር ማግኘት አለባቸው እና ቦታውን ሲፈልጉ ዜን በአቅራቢያው አንድ ትልቅ ሰጎን ያያል። ከዚያም የዱማን የአደን ችሎታ ለመፈተሽ ይወስናል እና በትንሹ ያን ቺታውን ወደ አደኑ ይልካል። ዱማ ሰጎኑን ይከተላል፣ ሁለቱም ወደ ጫካ ውስጥ ይጠፋሉ። ከጥቂት ደቂቃዎች በኋላ ዜን ምን እንደተፈጠረ ለማየት ሲሄድ ሰጎኑ እንደሄደና ዱማ እንቁላሎቹን ብቻ እንዳገኘ ያያል። ምንም እንኳን እንቁላሎቹ አሁንም የሚበሉ ቢሆኑም ሪፕ በሁኔታው ይስቅና ቺታው እንደ አዳኙ ካልሰራ አፍሪካ ጫካ ውስጥ እንደማይተርፍ ይናገራል። ሁኖም ዜን ዱማ ከአዳኞች ርቆ ሊኖር የሚችልበትን የሸለቆውን ቦታ የሚያመለክት ካርታ ያሳየዋል። ሪፕ የተጠቆመውን ቦታ ሲያይ ወደዚህ ለመድረስ አደገኛ ከሆነ ና ጥቂት ሰዎች ቢሉት ከወጡበት የከኦባ ካንዶ ማለፍ እንዳለባቸው ያስጠንቅቃል። ምርቱ ነገር ወደ ከተማ መመለስ ለችታው ጥሮ ገንዘብ ማየት እንደሆነ ያምናል። ነገር ግን ልጁ የቅርብ ጓደኛውን ለመሸጥ ይላል። ዜን እንደማይተወው ሲመለከት ሪፕ ለተወሰነ ጊዜ አብሮት ለመጓዝ ይስማማል እና ሁለቱ ወደ ሸለቆ ይጓዛሉ። በመንገድ ላይ ልጁ የአባቱን የድሮ ኮምፓስ ይመለከታል። ይህም ወደ ምዕራብ ይጠቁሟል። ሪፕ ሌላ መንገድ ይከተላል። ይህም ዜንን እንዲጠራጠር ያደርገዋል፣ ግን አሁንም እሱን መከተሉን ይቀጥላል። በመጨረሻ ወደ አንድ የቆየ መንደር ውስጥ ይደርሳሉ። ቦታው ግን ሰው አልባና በሰው አጥንቶች የተሞላ ነው። ሪፕ ነዋሪዎቹ በአንድ ሚስጥራዊ ጥቃት ሰለባ እንደሆኑ ያምናሉ። ቦታውን ሲያሰሱ ሪፕ ሹል ጫማ ያለው ነገር አግኝቶ ማንኛውም አዳኝ ሊመጣ ራሱን ለመከላከል ጦር ይሰራል። እሱና ልጁ መንደሩን መፈተሻቸውን ይቀጥላሉ። በዚያን ጊዜ በሄሊኮፕተር በቦታው ላይ መብረር ይጀምራል። ሪፕ በውስጥ መጥፎ ሰዎች እንዳሉ ይናገራል እና ልጁና ችታው በአንድ ቤት ውስጥ የሚደበቁ ይነገራቸው። ነገር ግን በሄሊኮፕተሩ ውስጥ ክሪስተን እንደምትገኝ ይገለጣል። የጠፋውን ልጇን ለመፈለግ የባለስልጣናትን እርዳታ ጠይቃ ነበር። ከደቂቃዎች በኋላ ሄሊኮፍተሩ ይሄዳል እና ዜን እናቱ እዚያን እንደነበረች አያውቅም። ነገር ግን ይህ የሪፕን ዓላማ የበለጠ አጠራጣሪ ያደርገዋል። ሌሊቱ ሲደርስ ሪፕ ራሱን ከአንበሳ ለመጠበቅ እሳት ያነዳል እና ችታዎች ፊት ላይ ስላሉ መስመሮች የሚናገረውን አፈታሪክ ያውቅ እንደሆነ ዜንን ይጠይቀዋል። ልጁ በአባቱ መሰረት መስመሮቹ ሲያድኑ የፀሐይ ብርሃንን በአይናቸው እንዳይንጸባረቅ ለመከላከል እንደሚያገለግል ይናገራል። ሪፕ ግን ከረጅም ጊዜ በፊት አንድ ቺታ ግልገል ከእናቱ እንደጠፋ ይናገራል። እናት ችታውን በሁሉም ቦታ ብትፈልገው ማላገኘችውም። የችታዋ እናት በልጇ መጥፋት በጣም ተሰቃየች፣ እና በብዙ ቀናት አለቀሰች። እንባ በፊቷ ላይ ጥቁር መስመሮችን ፈጠረ። ይህ ለሁሉም ለተወለዱ ችታዎች እንደ መከራዋ ምልክት ተላለፈ። ከዚህ በኋላ ቡድኑ ሌሊቱን ሙሉ ያርፋሉ። ጎፍ ሲቀድ ሪፕ አንድ ተጨማሪ ለገርን ለማሰስ ይወጣል። የተቶ የአልማዝ ማልድን አግኝቶ አንዳንድ ውድ ድንጋዮች እንደቀሩ ተስፋ በማድረግ ወደ ውስጥ ለመግባት ይወስናል። ሪፕ ሌላ ቅድ እንዳለው ስለተጠራጠረ ዜን እሱን ለመተው ወሰነና ከዱማ ጋር ይሮጣሉ። ነገር ግን ከጥቂት ሰከንዶች በኋላ ልጁ የሪፕን ጩኸት ከዋሻ ውስጥ ይሰማል። ከዚያን ጊዜ ወደ ዋሻ ውስጥ ይወጥና ሪፕ በአፈር መሱን ያያል እሱን ለመርዳት ሩጦ ይሄዳል እና ሪፕ መተንፈስ እንዲችል በቂ አፈር ያስወግዳል። ሪፕ አመሰገንና የቀረውን አሸዋ እንዲያስወግድለት ይጠይቀዋል። ነገር ግን ዜን እንቢ ይላል እና የት ሊወስደው እንደነበረ ይጠይቀዋል። ሪፕ ጥያቄውን አይረዳውም። ነገር ግን ልጁ ወደ ደቡብ እንጂ ወደ ምዕራብ እንዳልሄዱ እንደሚያውቅ ይናገራል እና ሪፕ ወደ ከተማ ሊመልሳቸው እንዳሰበ ይጠራጠራል። ዜን ዱማን ለመሸጥና የቤት ገንዘቡን ለማግኘት እንደሚፈልግ ይከሰዋል። ሪፕም ልጁን በተራሮች በኩል ደህንነቱ በተጠበቀ መንገድ እየወሰደ እንደሆነ በመናገር ራሱን ለማጽደቅ ይሞክራል። ነገር ግን ዜን አያምነውም እና የራሱን መንገድ ለመሄድ ዋሻ ውስጥ ቶት ይሄዳል። በተጨማሪ ልጁ የሪፕን ቦርሳ ከማካቻ ጋር ይዞ ወደ ሸለቆው ጉዞውን ይቀጥላል። ከሰዓት በኋላ ሁለቱ ጓደኞች ከተራራው በታች ረጅም ወንዝ ያገኛሉ ና በካርታው መሰረት ወደ መድረሻቸው ለመድረስ መሻገር አለባቸው። ለአባቱ ትምህርቶች ምስጋና ይግባውና ዜን ጊዜያዊ ጀልባ ይሰራል። ከዚያም ወደ ወንዙ ይገባል። ውሃው የተረጋጋ ይመስላል፣ ነገር ግን ከደቂቃዎች በኋላ ዱማ እንግዳ ነገር ማድረግ ይጀምራል፣ እና ዜን ወደፊት ሲመለከት የድንጋይ ክፍል ያያል። ልጁ ወደ ሌላኛው ጎን ለመምራት ሲሞክር ጀልባው በጠንካራው ፍሰት ውስጥ ይገለበቃል። ሶስቱ ከውሃ ለመውጣት ይቸገራሉ እና የሁኔታው ተስፋ አስቆራጭነት የበለጠ ይጀምራል። የአዞዎች ቡድን ሲያጠቃቸው ዜን ከሬፕ ጦር ጋር ራሱን ለመከላከል ይሞክራል፣ ነገር ግን በእድል የውሃ ፍሰት ሦስቱም ወደ ዳርቻው ያንጓጉዟቸውና ከአዞዎቹ በጠባብ ያመልጣሉ። ከዚህ ጀብዱ በኋላ ጉዞ በአንድ ሰፊ የበቆሎ እርሻ በኩል ይቀጥላል። ሌላኛው ወገን ላይ ሲደርሱ ልጁ የአፍሪካ ጎሾች መንጋ ያያል ማቻካ በጩኸቱ ፈርቶ ይወጣል ዱማ ግን አንዱን ጎሽ ለመያዝ ይወጣል ዜን ችታውን አጣው እና ከኋላው ይወጣል ሰዓታት እያለፉ ነው ነገር ግን በዙሪያው ማንም ምልክት የለም ይህ ብቻ ሳይሆን ሌሊቱ እየቀረበ ነው እና ዜን በሳቫና ውስጥ የሚኖሩ አዳኞች ቀላል ኢላማ ውስጥ ቢሆንም ልጁ ተስፋ አይቆርጥም እና ጓደኛውን መፈለግ ይቀጥላል በመጨረሻም የዱር አሳማ የሚገኝበትን ጫካ ያገኛል። ከዚያም ዜን ከአሳማው ለመደበቅ ዛፍ ላይ ይወጣል። ነገር ግን መርዛማ ሸረሪት ወደፊቱ መውጣት ይጀምራል። ትኩረትን ላለመሳብ ልጁ እንቅስቃሴ አልባ ሆኖ ዝም ይላል። የዱር አሳማው እስኪሄድ ድረስ ዝም ብሎ ይጠብቃል እና መንገዱን ይከፍታል። ዜን ከዛፍ ይወርዳል እና ዱማው መፈለግ ይቀጥላል። ዱማው ወደ ጫካ ውስጥ ቢገባ የአዳኞች በተቀመጠ ነገር ውስጥ ተይዞ ነበር። አዳኞቹ የዱር እንስሳት የሚሸጡ ሰዎች ናቸው። ቺታው ለመላቀቅ ቢሞክርም በአንድ ቤት ውስጥ ታስሮ ነበር። ዜን ጓደኛውን ለማዳን መቸኮል አለበት። ጫካውን ሲፈልግ ማቻካ ፊቱ ላይ በመዝለሉ ይደነግጣል። ልጁ ትንሹን ጋልጎ እንደገና በማየቱ ተደስቷል። ነገር ግን አሳማው ብቅ ይላል ወደ እርሱ ይሮጣል። ልጁ ለመሮጥ ይሞክራል፣ ነገር ግን መሬት ላይ ወድቆ ራሱን ይስታል። ይህ መጨረሻ ይመስላል፣ ነገር ግን ከደቂቃዎች በኋላ ዜን በዱማ ጎን ሆኖ በካምፕ እሳት መካከል ይነቃል። ራፕ ቺታውን ከወጥመዱ እንዳስለቀቀውና አሳማው ከማጥቃቱ በፊት ልጁን እንዳዳነው ይናገራል። ሁሉም ነገር ከሰማ በኋላ ዜን ትቶስ በመሄድ ይቅርታል ነገር ግን ሪፕ ልጁን መልሶ ለመውሰድ እና ወደ ቤተሰቡ ለመመለስ የሚችል ሽልማቱን ለመሰብሰብ ማቀዱንም ይናገራል። ራፕ ከአመታት በፊት ቤተሰቡን ትቶ በትልቁ ከተማ እድሉን ለመሞከር እንደሄደ ይናገራል። ስህተትም ሰርቶ ነበር እና ሪፕ ለአመታት በእስር ቤት ተይዞ በወንጀል መሳተፍ ነበረበት። ከተፈታ በኋላ ሪፕ ወደ ቤተሰቡ ለመመለስ ገንዘብ ለማግኘት የሞከረ ነው እና ውድ ድንጋዮችን ፍለጋ አገሩን መዞር ይቀጥላል። ሙሉውን እውነት ከሰማ በኋላ ዜን ሪፕን ማመን ይጀምራል እና እሱ ዱማን ወደ አዲሱ ቤት እንዲወስድ ለመርዳት ቃል ይገባል። ከዚያ በፊት ሁለቱ ምግብ ፍለጋ ይወጣሉና በአቅራቢያቸው ሁለት አገልግሎት ይገኛሉ። እንደገና ዜን ዱማ እነሱን እንዲከተል ይነግረዋል። ነገር ግን ችታው አሁንም ማደን ስለማያውቅ አዳኞቹን እንደገና ይተዋቸዋል። ቡድኑ በረሃብ ይቀጥላል። ነገር ግን ሲመሽ አንድ የቱሪስት ቡድን በሰፍራቸው የጫካ ክፍል በርካታ መብራቶችን ያያሉ። ሪፕና ዜን አንድ እቅድ ያወጣሉ እና ንጋት ላይ ልጁ መርዛማ እባብ እንደነከሰው በማስመሰል ወደ ቡድኑ ይሄዳል። ቱሪስቶቹ እርሱን ለመርዳት ሲሞክሩ ከዜን ሸሚዝ ስር ጥቁር ማማምባ የሚባል እባብ ይወጣል። ቡድኑ በፍርሃት ይሸሻል፣ ዜንና ሪፕ ሁሉንም ምግብ ይዘው እንዲያመልጡ ያስችላቸዋል። ከዚህ በኋላ ቡድኑ በጀልባ ወንዙን በመከተል ጉዞውን ይቀጥላል፣ እና ዜን ለሁሉም እርዳታ ሪፕን ገንዘቡን ይሰጠዋል። ሪፕ በምስጋና ደስተኛ ሆኖ ከዋሻ ውስጥ ያገኘውን ትልቅ አልማዝ የሁለት የጓደኝነት ምልክት አድርጎ ይሰጠዋል። ወንዙን ከተሻገሩ በኋላ ጉዞ በተራራ መንገድ ላይ ይቀጥላል። ዱማ በመሬት ላይ የአገዛን ቅሬት ሲያይ ሪፕ በአቅራቢያው የአንበሶች ሊኖሩ እንደሚችሉ በማስጠንቀቅ ያስጠንቅቃሉ። ነገር ግን ችታው በደመነፍስ የአጋዘን አካል መብላት ይጀምራል። ዜን ዱማ ምግቡ ከእርሱ ጋር እንዲካፈሉ ይነግረዋል። ነገር ግን ችታው በዚህ አልተደሰተም እና ይጮዋል። ልጁ በዚህ አመለካከት ይደነቃል። ነገር ግን ሬት ዱማውን ብቻውን እንዲተዋው ይነግረዋል ምክንያቱም ዱማ በዱር ውስጥ ለመኖር እየተደፋ ዱማ ምግቡን እንደጨረሰ ቡድኑ በዋሻ ውስጥ ለማለፍ ይሄዳል። እዚያ በርካታ ዋሻና እና ስዕሎችን ያገኛሉ። ሪብ መንደሩ በአቅራቢያው እንዳለና ቦታው እርሱና አባቱ በልጅነቱ ሲያድሩበት የነበረው ቦታ ለ ሪ ያስታውሳል። ሁኖም ግን ሁሉም ነገር በአመታት ውስጥ ተለዋውጧል እና ብዙም ሳይቆዩ ያዋሻ እንዲሁም እዚያ ያለፉ ሰዎች ይረሳሉ። ያንን ሲሰማ ዜን ከአባቱ ከሞተ በኋላ ሁሉም ነገር እየባሰ ስለመጣ ለውጥ እንደማይመጣ ዱማ ሴት ተመሳሳይ ነገር እንደሚከሰት ያምናል። ሆኖ ሪፕ ለውጥ እንደሚኖር ነገር ግን ሁሉም መጥፎ እንዳልሆነ በመንገር ያረጋግጠዋል። ለውጡ ምስጋና ይገባውና ዜን ጠንካራና ቁርጥ ያለ ወጣት ሆኗል። እንደ ዱማ በጫካ ውስጥ የበለጠ እየተለማመደ ነው። በዚህ ጉዞ በሙሉ ዜን ይረዳዋል። ነገር ግን ከቅርብ ጓደኛው ጋር የማይቀየር የመሰለ ባበጫ ቀን እየቀረበ መሆኑን ቀላል አያደርገውም። በሚቀጥለው ቀን ዋሻውን ለቀው ወደ አንድ ትልቅ እርሻ ይገባሉ። ሪፕን የድሮ መንደሩ በሩቅ ያያል። ዜንን ወደዚያ ይወስዷል። ነገር ግን በድንገት የዝንቦች መንጋ ወደ ይመጣሉ። ልጁን ለመጠበቅ ሪፕ ካፖርቱን አውልቆ ሙሉ በሙሉ ይሸፍኗል። በደርዘን የሚቆጠሩ ነፍሳት ሰውነቱን ይነክሳሉ። የዝንቦቹ መርዝ የሪፕን ሙሉ ሰውነት ያሳብጠዋል እና ደንዝ ያደርገዋል፣ ነገር ግን መንጋው እስኪሄድ ድረስ ዜንን መጠበቁን ይቀጥላል። ከሰዓታት በኋላ ሲመሽ ሪፕ ለመቀጠል ይሞክራል፣ ነገር ግን አይኖቹን ለመክፈት እንኳን ይቸገራል እና እጆቹን መንቀሳቀስ አይችሉም። ከባድ ዝናብ ሲጀምር እና አዳኞቹ በጨለማ ውስጥ ማደን ሲጀምሩ ሁኔታው ይበልጥ አሳሳቢ ነው። ከዚያም ሪፕ አንዳንድ ሳር ሰብስቦ ዜን ላይተር እንዲያበራ ይነግረዋል። በካምፕ እሳት ዙሪያ ራሳቸው ደስ የሚለው እሳቱን ማብራት ችለው ዝናው እስኪያልፍ ድረስ ከአዳኞች ይጠበቃሉ። ሁኔታው እንደተረጋጋ ዜን እርዳታ ለማግኘት ወደ መንደሩ ለሚሄድ ይወስናል እና ዱማ ሪፕን እንዲጠብቅለት ይጠይቀዋል። ሆኖም ልጁ እሳቱን ለቆ እንደሄደ የአንበሶች መንጋ ያጠቃል። ጓደኛው አደጋ ላይ መሆኑን የተረዳው ዱማ ከዜን በኋላ ይሮጣል እና የአንበሶችን ትኩረት ወደ እርሱ ይሰበስባል። በፍጥነቱ ዱማ ወደ አንድ ዋሻ ይሮጣል እናም አዳኞቹን ማስወገድ ችሎ በሌላኛው በር በሰላም ይወጣል። በዚህ መሀል ዜን ወደ መንደሩ ለመድረስ ይሳካል እና አንድ ሽማግሌ ያገኛል። እሱም ሪፕን ለማዳን እንዲረዳው ይጠይቃል። ቋንቋውን እንኳን ሳይረዱ ሽማግሌው አንድ ቡድን ልጁን እንዲከተል ይነግራል። እናም በመጨረሻም ሪፕ በእሳት መካከል ተኝቶ ያገኘታል። ወደ መንደሩ መልሰው ሲሄዱ ዜን ጓደኛውን ይጠራዋል፣ ነገር ግን ዱማ የሌላ ችታ ድምፅ ሰምቶ ምን እንደሆነ ለማየት ይሄዳል። በሚቀጥለው ቀን ዜን ሪፕ በመንደሩ ሽማግሌው ሲታከም እሱ ውጭ ይጠብቃል። ለሕክምናው ምስጋና ይግባውና ሪፕ ከዝንቦቹ መርዝ ነፃ ይወጣል እና ሲነቃ ከሚስቱ ከሁለት ልጆቹና ከእናቱ ጋር እንደገና ይገናኛል። ሪፕ እንደገና በማየታቸው ተደስተው ለዓመታት ስለጠፋ ይቅርታል። ከዚያም ዜንን ጠርቶ ከቤተሰቡ ጋር ያስተዋወቋል። ቤተሰቡ ለእርዳታ ሁሉ ልጁን ያመሰግናሉ። ዜን ሪፕ ማገገሙ ደስተኛ ነው፣ ነገር ግን ዱብ የተነሳ ዱማን በተሻለ ቦታ በመተው ደስታ ይሰማዋል። ታዲያ ለዚህ ፊልም ምን አሰብክ? ምን አሰብሽ? ከታች ባለው የአስተያየት መስጫ ክፍል ላይ አስፍሬው አስፍረው። ቪዲዮውን ከወደዱት ለተጨማሪ የፊልም ማጠቃለያዎች ላይክ፣ ሰብስክራይብ አድርጉ። በሚቀጥለው ጊዜ ይመገናኝ። እናመሰግናለን።